ችግር የለም። ሌላ የሆነ የጌታ ሰው ማለት እንዴት ይታያል? አህመድ ፈንታቢል የጌታ ሰው ማለት ምን ችግር አለው? ሁላችንም የጌታ ሰዎች ብቻ አይደለን እንዴ? ቁል አዑዙ ቢረቢ ናስ፣ ሱረቱ ናስ፣ ቁርአን መዕራፍ መቶ አስራ አራተኛው ሱራ። ረቢ ናስ ማን ነው? አላህ ነው፣ የሰዎች ጌታ ማለት ነው። እኛ ደግሞ የጌታ ምንድን ነን? ሰዎች ነን። የጌታ ሰዎች፣ የጌታ ባሮች። የጌታ ግን ልጆች አይባልም፣ የጌታ ባልደረቦች አይባልም፣ የጌታ አምሳዮች አይባል፣ በአምሳሉ ፈጠረን አይባልም። የጌታ ሰው፣ የጌታ ባሪያ፣ የጌታ ፍጡር መባል ግን ድርሻችን ነው፣ እንባላለን። ያው የቁርአኑ ሱራ የመጣሁት ለዛ ነው። ቁል አዑዙ ቢረቢናስ በሰዎች ጌታ እጠበቃለሁ በል መሊክናስ በሰዎች ንጉስ በሆነው አላህ እጠበቃለሁ በል፣ የሚለው ምዕራፍ ላይ ይሄ ስላለ መረጃ አለው ይባላል። ችግር የለውም ነው። ብዙ ጊዜ ወንድማችን እሱ አላህ ይጠብቀውና የጌታ ሰው ብሎ ይናገራል። ሙድ ለመያዝም ይመስላል አንዳንዴ። ስለዚህ መረጃ አለው ችግር የለውም ይባላል ማለት ነው። እሺ፣ ስለ አዳምና ሔዋን ምን ትላላችሁ? ስለ አዳምና ሔዋን አዳምና ሔዋን ነው ምንለው፣ ሽብሬ? ሌላ ምን እንላለን እኛ? ለምሳሌ በእኛ ማለት ነው አዳምና ሔዋን በተሳሳቱት እነሱ በሰሩት ኃጢአት እኛ ኃጢአቱ እኛ ወደ ሞት ሄድን። ከዛ ያንን ለመሻር ያንን ተኃጢአት ለመመለስ የሞት ነውን ለማዳን ነው የተሰቀለው ይላሉ ይሉናል። እና እዚህ ላይ እናንተ ምን ትላላችሁ? በኃጢአት ለምሳሌ እናት አባት በሰራው ኃጢአት ልጅ ይደርስበታል። አሁን አዳምና ሔዋን በሰሩት ኃጢአት እኛ ተጠያቂዎች ነን ወይ? እንደዛስ ለምን ሆነ? በእስልምና እንደዚህ አይነት ህግ የለም። አላህ መጀመሪያ አደምን ከነ ሚስቱ ወይም ከእናታችን ሔዋን ጋራ ትዕዛዝ አስቀምጦላቸው ነበር። ወላተቅረባ ሀዚህ ሸጀረታ ሸጀረተ ፈተኩን አሚነቅ ቫሊሚን ብሏቸዋል። ይቺን ዛፍ አትቅረቡ፣ በቀረባችሁና በበላችሁ ጊዜ ግን ፈተኩን አሚነቅ ቫሊሚን ከበዳዮቹ ትሆናላችሁ፣ ወሰን ከተላላፊዎቹ ከአጢአተኞቹ ትሆናላችሁ ብሏቸው ነበር። ከዛም በኋላ ያው ኢብሊስ ወሰወሳቸውና በሉ ሁለቱም ናቸው ኃጢአተኛ የሆኑት እዚህ ጋር እንጂ ሔዋን ብቻ አይደለችም ጀማሪዋ። አዳም ብቻውንም ጀመረ የሚባል ነገር የለም። ሁለቱም ከተሰጣቸው ህግጋት በመተላለፍ ወንጀለኞች ሆኑ ነው የሚለው። ከዚያ ሳ አደም ምን ጠየቀ? ረበና ዞለምና አንፍሰና ወይ ለም ተክፍር ለና ወተርሐምና ለነ ኩነነ ምን ልካሲሪን ብሎ ጸለየ። ጌታችን ሆይ ከዚህ ጥፋታችን አንተ ካልማርከን በቀር እኛ አጥፊዎች ሆነን ተገኘን፣ ካልማርከንማ ከሳሪዎች ነው የምንሆን፣ ብሎ ምህረትን ጠየቀ። አላህ ደግሞ መለሰለት እና ምን አለው? ፈተለቃ አደሙ ምን ረቢሂ ከሊማትን ፈታበ አለይህ ኢነሁ ሁወ ተዋብ ረሒም ይለን። አደምም ምህረትን ጠየቀ ጌታውነ፣ ምህረት በመጠየቅ ወደ ጌታው ተመለሰ። አላህ ደግሞ መሀሪ ነውና ምህረትን ሰጠው ይላል ፈታበ አለይህ

ከዘሮቻቸው በሚላኩ ነቢያት ለዘሮቻቸውም ጭምር ሕግ ቢመጣ ያን ሕግ የተቀበለ የተገበረ የታዘዘ ፈላ ከውፉን አለይህም ወላሁም ያሕዘኑን ምንም አይነት ፍርሃትም ሆነ እዝነት የለበትም። በጌታው ጥበቃ ስር ነው ያለው፣ ደህንነትም አላቸው ተባሉ። ዳግም ወደ ጀነት ለመመለስ የሰው ልጅ ይህን ፕሮሰስ ማለፍ እንደሚጠበቅበት ቀድሞ ነገራቸው ማለት ነው። ከዚያስ በኋላ

አልፈለግክም ካድክ፣ ከዛ ላይ ስለዚህ እንደዚሁ አይነ ስውር እንደሆንክ ወደ ጀሃንም ትወረወርና ትረሳለህ፣ ትናቃለህ ይባላል። ይህ በእንዲህ እንዳለ ሆኖ ወደ ባይብል ስንመጣ ደግሞ ወደ ዘፍጥረት እስኪ እንምጣ ምዕራፍ ሶስትን እናንብበው። በመጀመሪያ አዳምና ሔዋን እንዴት ነው ኃጢአተኛ ሊሆኑ የቻሉት የሚለውንም ይነግረናል። ምዕራፍ ሶስት ከቁጥር አንድ ጀምሮ ስናየው ማለት ነው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ክርስቲያኖች ብዙ ጊዜ ማን ነው እሱ አዳምና ሔዋንን ያሳሳታቸው ሲባሉ፣ ሴጣን ነው ይላሉ። በጭራሽ ሴጣን አይደለም። ይኸው እባብ ነው ነው የሚለው። እባብን ሲጀምር ገና ማንነቱን እየነገረን ነው። እግዚአብሔር አምላክ ከፈጠረው ከምድር አውሬ ነው የሚለው፣ ከመናፍስት አይደለም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 እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእሷን በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካም እና ክፉን የምታውቁ እንድትሆኑ እግዚአብሔር የሚያውቅ ነው እንጂ ስለሚያውቅ ነው እንጂ ብሎ ማሳሳቱን ቀጠለና ወደ ስህተቱ ጣላት ነው የሚለው ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ክፍሬው ወሰደች እና በላች፣ ለባሏም ደግሞ ሰጠችው እርሱም ከሷ ጋር በላ ይላል። ባሏ ማን ነው? አዳም ማን ነው? ኃጢአቱን የጀመረው እዚህ ጋር እባብ፣ ቀጥሎስ ሴቲቱ፣ ከዚያስ አዳም የኃጢአቱ ሰለባ ሆነ ነው። እዚህ ጋር የሁለቱም አይኖች ተከፈቱ፣ እርሱ እነርሱም ራቆታቸውን ወደ እንደሆኑ አወቁ። የበለሰንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። እነሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክነት ድምፅ የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩ አለው አለ እግዚአብሔርም አለው ራቁትን እንደሆንክ ማን ነገረን? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን አለ። አዳምም አለ ከእኔ ጋር እንድትሆን የሰጠኝ ሴት እሷ ከዛፉ ሰጠችኝና በላሁ አለ። አጋፈጣት እሷም ማለት ነው። እግዚአብሔር አምላክም ሴቲቱን ይህን ያደረግሹ ምንድን ነው አላት። ሴቲቱም አለች እባብ አሳሳተኝና በላሁ አለች። እግዚአብሔር አምላክም እባቡን አለው ይህን ስላደረግ ካለ፣ አሁን እዚህ ጋር ፍርዱን ከዚህ ጀምሮ እንስማ ፍርዱን፣ በእባብ በሴቲቱ በአዳም ላይ የተፈረደውን ፍርድ ልብ እንበል እዚህ ጋር እባቡን አለው ይህን ስላደረግክ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ አለው። ልብ አድርጉ፣ ሰይጣን ከመናፍስት ነው፣ እባብ ደግሞ ከምድር አራዊት መሆኑን ይሄው እዚህ ጋ ተነግሯል። ከምድር አራዊት ሁሉ ተለይተህ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሄድ ዘመን ሁሉ ትበላለህ አለው። ከዛ በፊት እባብ ምን ነበረ የሚበላው? እባብ አፈር ነው የሚበላው? አፈር አይደለም፣ ነፍሳትን ስልቅጥ አርጎ ነው የሚውጠው ከቅጠላ ቅጠሎችም ይበላል። በውሃ ውስጥም ይኖራል፣ ምድር ላይም ይኖራል፣ በደረቱ ይሳባል። ከአራዊታት ውስጥ ነው እንጂ ሌላ አይደለም ማለት ነው። ኦኬ፣ ይህ ፍርድ እባብ ላይ የተሰጠ ነው። በአንተና በሴቲቱ መካከል፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራሱን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣል። ለሴቲቱም አላት። ሴቲቱ ላይ አሁን ፍርድ ይፈረድ ነው ሄዋን ላይ በፀነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለች፣ ፈቃድሽ ወደ ባልሽ ይሆናል፣ እሱም ገዢሽ ይሆናል ተባለች። ጳውሎስ አንደኛ ጢሞቴዎስ ሁለት ከዘጠኝ እስከ አስራ አራት ባለው ላይ የተታለለ አዳም አይደለም ሴቲቱ ተታላ ወደቀች አለ። የኃጢአት ጀማሪዋ ማናት አለ ጳውሎስ፣ ሴቲቱ ናት ነው ያለው፣ አዳም አይደለም። ግን ሰዎች አሁን ሲሉ የምንሰማው ምንድን ነው? አዳም በሰራው ኃጢአት እኛ በሙሉ ኃጢአተኞች ሆንን፣ የዘላለም ሞት መጣብን ስለዚህ ያንን ሞት ሊያነሳልን ክርስቶስ ኢየሱስ ተልኮ በደሙ ዋጀነ ይባላል። ይሄ ያው መላምት አይነት አካሄድ ነው እንጂ ተጨባጭነት ያለው ነገር አይደለም። ስለዚህ እዚ ጋር ያለውን የኃጢአቷ ጀማሪ ጳውሎስም እንዳስቀመጠው ሴቲቱ ናት። ዘፍጥረት ላይ እንደተቀመጠው ደግሞ እባቡ ነው። ከዛስ ለሴቲቱ አቀበላት፣ እሷ ደግሞ ለአዳም አቀብላው ሶስቱም ኃጢአተኞች ሆኑ። ሶስቱም ለፍርድ ተፈርዷል። አዳምን ደግሞ ምን አለው? አዳምን የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍን በልተሃልና ምድር ከአንተ የተነሳ የተረገበች ትሆኑ በህወት ዘመንህም ሁሉ በድካም ከእሷ ትበላለህ። እሾንና ሜካላም ታበቅልብሃለች። የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራ ትበላለህ። አፈርነህና ወደ አፈርም ትመለሳለህ አለው ይላል። ወደ አፈር ተመልሶ አበቃለት ማለት ነው። አዳም ፊኒሽድ አላህ ግን በቁርአን ምን ብሏል ሚንሃ ከለቅናኩም ከአፈር ፈጠርኳችኋል ወፊሃ ኑዒድኩም ወደ እሷም መልሳችኋ አለዋለ ወሚንሃ ኑኽሪጅኩም ታረተን ኡኽራ በሌላ ጊዜ በፍርድ ቀን ደግሞ ከእሷው መልሽ አወጣችኋ አለዋለ ለምን ለፍርድ ማለት እዚህ ጋ ግን አዳም በቃ በመሞት አፈር በመሆን አብቅቶለታል ይላል መጽሐፍ ቅዱስ ማለት ነው። ስለዚህ ቁርአናዊ መልእክቶች ትክክለኝነት ያላቸው የሰው ልጅ ሊቀበላቸው የሚገቡ በቁም ነገር ላይ የተሞሉ ሊሆኑ የሚችሉ ነገሮችን ነው ቁርአን ያስቀመጣቸው። የሆነ ሆነው ያለፉትንም ሊሆኑ የሚችሉትንም ጭምር ነው በቁርአን ተሞልተው የምናገኛቸው እና በቁርአን ማመን የዘላለም ህይወትን ያስገኛል። በነቢዩ መሐመድ ነቢይነት ማመን፣ መከተል፣ አምኖ መመስከር፣ መቀበል የዘላለም ህይወትን ያስገኛል። አንድ ፈጣሪ አምላክን አላህን በብቸኝነት መገዛት በእሱ ላይ ያለምንም ማጋራት ለእሱ መታዘዝና እሱን መገዛት ደህንነትን ያረጋግጣል፣ ከዘላለም የእሳት ቅጣት ነፃ ያወጣል። ስለዚህ ወደዚህ እውነት ወደሆነው ጎዳና እንጠራችኋለን በጌታ አላህ መልካም ፈቃድ ማለት ነው። እሺ ስልኮች በጣም እየተደዋ